ሰላም አለይኩም ወራህመቱላ ወበረካቱሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ አልሐምዱሊላ በአዲስ ቪዲዮ መጥቻለሁኝ። በመጀመሪያ ላይክ፣ ሼር እያደረጋችሁ ቪዲዮውን ጀምሮ ታበረታቱኝ። ዛሬ የመጣሁበት ቪዲዮ ምንድን መሰላችሁ? ይህን ሰሞን እንደምታዩት በመንሱር ጀማርና በናሆ ፎንቴ በሚባለው ልጅ የተጀመረው የቲክቶክ ቻሌንጅ ያናሁ ፈንቴ የሚባለውን ልጅ አንድ ሚሊዮን አስገቡት፣ ሳምንት መቶ ሺህ ብር ሰጣለሁ ብሎ መንሱር ጀማል። ከዛ በተረፈ እነ ማናቸው እነ ፋሲካ የሚሏቸው አሊ ወሎየው፣ ብቻ አሁን ብዙ ብዙ ልጆች እየተሳተፉበት ነው። ይሄ ነገር ምንድን ላይ ነው ያለው? ቲክቶክ ላይ ነው ይሄ እየተካሄደ ያለው ማለት ነው። እና እኔ ምን አሰብኩ መሰላችሁ እኛ ዩቱበሮችስ ዩቱበሮች አሁን አብዛኛውን አብዛኛውን ሰው ዩቱብ የሌለው የለም። በተለይ በአረቡ ዓለም በተለያየ ቦታ ያለው በኢትዮጵያ በየትም አብዛኛውን ዩቱብ ከፍቶ ሰዓት እንዴት ይሙላልኝ ግሩፕ እየተከፈተ ወይንም ደግሞ በኮምፒውተር ገንዘብ ተከፍሎ ሙሉልኝ ምናምን ምናምን እያለ አብዛኛውን አሁን ችግር የሆነበት ሰዓት ነው ሞኒ ለመሆን ማለት ነው። ሰዓት በጣም ችግር ነው። ሁላችንም እንደምናውቀው ሰዓት በእይታ ነው የሚሰጠውና ያው ጥሩ እይታ እስካለ ድረስ ያው እንደምታውቁት የእኛ ሰው የሚወደው ፕራንክ ወይንም የተለያየ በቃ ብቻ ብዙ ብዙ ነገር እንደዚህ አይነት ነገር ነው የሚወደው እና ያላደለ በቃ የሆነ ወጣ ያለ ነገር ነው የሚወደው እንጂ የሆነ ለምሳሌ አንድ ሰው ጥሩ ነገር አስተላልፎ ወይንም ሙስሊምም ከሆነ ቃለ አላህ ቃለ ረሱልም አስተላልፎ ወይንም ሌላም እምነት ተከታይም ቢሆን ጥሩ ነገር አስተላልፎ ያን ያህል እይታ የለውም። ወይ ፕራንክ የሚሰራ ሰው ወይ ገሌን አፈቀርኳት ወይ ገሌን ሞት ኩልኩላት ወይ እንደዚህ ነገር በቃ እንደዚህ እንደ ብቻ እንደዚህ አይነት ነገር ሲሆን ነው እይታና ተመልካች አለው። እኛስ ለምን በዩቱባችን ሰው እንደዚህ በቻሌንጅ እንደዚህ የሚተዳደግ ከሆነ ለምን እኛስ አንተዳደግም? ለምሳሌ እኔ ለአንዱ ታዋቂ ዩቱብ ወይ የሆነ ይህን ያህል ገንዘብ እሰጣለሁ ብለን ያን ዩቱብ ወይ ማሳደግ ወይ ደግሞ ለሚስኪን ለተቸገረ፣ ለምሳሌ እኔ መቶ ሺህ ብር መቶ ሺህ ብር ለእንዲህ ያለ ሚስኪን እሰጣለሁ። ሰው እንዲያቅሙ ነው ያን ይህን ልበላችሁ እንጂ እንዲያቅሙ ነው። ለምሳሌ አስር ሺህ ብርም ሊሆን ይችላል፣ አምስት ሺህ ብርም ሀያ ሺህ ብርም ሊሆን ይችላል። ምንድን መሰላችሁ? ይሄ ሁለት አይነት ጥቅም ነው። አንደኛ ዩቱቡን ያሳድጋል። ሁለተኛ ደግሞ ለተቸገሩ ሰዎች ለተራቡ ሰዎች ለሚስኪን፣ እንደዛ አይነት ነገር ብንሰራ ምን ይመስላችኋል? እስኪ ሁላችሁም ቪዲዮን ነው ያያችሁ፣ ኮሜንት ላይ አስቀምጡልኝ። ይሄን ነገር ከተስማማንበት የኔ እህቶችም የኔ ደንበኞችም ሁላችሁም ቤተሰቦችም ማለት ነው ጥሩ ነው ካላችሁኝ እኔ ጀምረዋለሁ እጀምረዋለሁ ከዛም በኋላ ማለት አንድ እንደው ታዎትና አስር ሺህ ሰው ሀያ ሺህ ሰው ሰብስክራይብ አድርጎ በደምብ አይቶ ከታየ ማለት ይሄ አንደኛ ሁልጊዜ ስራ የምንሰራበት ነው። ዩቱቡ እንደዛ ብሎ ካደገ በኋላ አንዴ ቫይራል ከወጣ ከዛም በኋላ ዩቱብ ራሱ ሸር ካደረገው በኋላ ለእናንተም የለቀቃችሁት ቪዲዮ በደንብ እይታ ይኖረዋል ማለት ነው። እና ይህንን እኔ አስብ ያለሁኝ ይሄ ሀሳብህ ጥሩ ነው እናድርግ የምትሉኝ ካላችሁ በኮሜንት አሳውቁኝ። እንሻአላህ እንጀምረዋለን ማለት ነው። ለምን ቆይ ሀብታም ብቻ ነው እንዴ ማደግ ያለብን እንዴ? እኛም መስፈሳችንም ተደደግ ያለብን እኛ ለምሳሌ ወይ ለአንድ ህታችን ለምንወዳት ለምሳሌ ኢትዮጵያ የታመመ ሰው ስንት አለ? ኩላሊትን የሚያሳጥብ ስንት አለ? የሚበላው ያጣ ስንት አለ? በየካምቦ የተቸገረ አሁን ለአንድ ሰው መቶ ሺ ብር አምሳ ሺ ብር እንዲያቅሙ ማለት ነው። ሁለት መቶ ሺ ብርም አንድ ሚሊዮን የሚሰጥ ሊኖር ይችላል። እኛ ችግር የለብንም ያን ይስጥ፣ አምስት ሺ ብርም ይስጥ፣ ሁለት መቶ ሺ ብርም ይስጥ፣ አስር ሺ ብርም ይስጥ፣ አምስት ሺ ብር ይስጥ፣ ሁሉም ያቅሙን ማለት ነው። እገሌል አምስት ሺ ብር እሰጣለሁ ይህን ያህል ሰብስክራይብ አድርጉልኝ፣ ወይንም ከቲክቶክም ቢሆን በቲክቶክ ሂደን ይህን እንደዚህ እንደዚህ አድርጉልኝ ብሎ ብለን ማለት ነው። ያንን ቻሌንጅ ተቀላቅለን አንደኛ፣ ሁለተኛው ሁለት አይነት ጥቅም ነው። ይህንን ሀሳብ ትዝ ብሎኝ ነው ዛሬ ድንገት የሆነ እንትን እያልኩና ይህን አንጥቻለሁኝ። ጥሩ ነው የምትሉ ከሆነ የተወሰናችሁ ሰዎች ኮሜንት ላይ ያስቀምጡልኝ እላለሁ። ወሬ ያበዛውባችሁ ለነ መንሱር ብቻ ያደርገው ማለት ነው እንዴ። እኚ ግን በነገራችን ላይ እኔ ሌላን ሰው መቀኝነት ወይም ሌላን ሰው ሲሰሩ ማየት ምናምን ብቻ ሳይሆን ይህ ነገር ዩቱብ ቢያድግ ምን የሚባል አባባል አለ መሰላችሁ? ለአንድ ሰው ዳቦ አትስጠው ዳቦ ከሰጠኸው ነገም ዳቦ ፍለጋ ሌላ ሰው ዘንድ ይሄዳል። ግን ዳቦ ከመስጠት ዳቦ ገዝቶ ሰርቶ የሚበላበት ሰርቶ የሚገዛበት ስራ አሳየው ወይም ስራ አስተምረው ይባላል። እና አሁን ለምሳሌ ለአንድ ሰውኛ እኛ እርስ በርሳችን ብንተደደግ ይሄ ነገ የምንሰራበት ነው። ዩቱባችን ቢያድግ ሰብስክራይብ ቢሆን ነገ እራሳችን እኛ የምንጠቀምበት ነው። ሰው የምንጠቅምበት ነው። አሁን አብዛኛውን ሀገራችን ላይ ታወቅ ከሆነ እኒህ ቲክቶከሮች፣ ዩቱበሮች ምናምን ወላሂ ለብዙ ሰው እየደረሱ ነው። ለብዙ ሰው ምንም ውስጣቸውን አላህ ቢያቅ እና ማለት ነው። እና ሰው ካገኘ ጥሩ ነው። የሀገር ሰው ቢያገኝ ቢተዳደግ፣ ቢደጋገፍ አሁን አንደኛው ቢደጋ አንደኛው መርዳት የቻለው ቢያገኝ ነው። ካላገኘ ግን ሁሉም ድሀ ከሆነ ሁሉም ተፋጦ ዝም ነው። እና ይሄ ደግሞ ይሄ ቲክቶክ እና ይሄ ዩቱብ ዘመን ያመጣው የአንደኛው የገቢ ምንጭ የመገበያ ምንጭ ስለሆነ ድረስ የሰራበት ሰው እየተጠቀመበት ነው። ዩቱብም አሁን በዩቱበሮችም ጠንክረው የሰሩት አዲስ አበባ ያሉ ልጆች ሀብታም እየሆኑ ነው። በየትኛውም ቦታ ጥሩ ገቢ የሚያገኙበት የገቢ ምንጭ ሆኗል። እና ይሄ ነገር እንደዚህ አድርገን ተመካክረን ብንተደግ ብናሳድጋቸው ሁሉም በየስዴቱ ያለው የሰው ስራ የሰው ቤት ያልሰለቸው የለም። እንደዛ አድርጎን አንዱን አንዱን ተደርገን ተደጋግፈን ብናድግ የተሻለ ነው ባይ ነኝ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።